ማህበሬ ተቋቋመ። ወተት ካላቸው ሰዎች ነው፣ በብዛት ወተት ከሚሰጡ ሰዎች ነው። አንድ ላይ ተተዋቅሮ ሀንዛት ማህበሬ ተፈጠረ። ይህ ማህበሬ ተፈጠረበት ዋነኛ ምክንያት አሰራዊ ዝድ የተደረገ ሆ የተናተ ንጹህ ወተት ለማህበረሰብ ለማቅረብ በሚል ነው ሚኒስቴር ያደራጀን እና ዋነኛ ዓላማው ይሄ የተደራጀበት ምክንያት ለህብረተሰቡ ጤናማ የሆነ ወተት፣ ጤናማ የሆነ እርጎ፣ ጤናማ ጤንነቱን አንድ መቶ ፐርሰንት የጠበቀ ቀይቤ ቅቤ ለማቅረብ ነው ዋነኛ ነው። ሰንት ተጀምረው እዚህ ጋር ቤት እዛ ጋር ኢንኩቤተሩ ይታያል አለ። እዚህ ጋር የማህበሩ መዝገብ መያዣ ነው። አንድ ሰው ወተት ሲያመጣ ዛሬ ለምሳሌ እዚህ ጋር ወልዩ ዛሬ እዚህ ጋር ወልዩ ካመጣ እስከ እስከ ቀን ባስር ባለው እየበየቀን ተለያየቀን የሚዘገበ እዚህ ጋር ተመዝግበው በየአስር ቀኑ በወር በየአስር ቀኑ ለማህበሩ ገንዘብ ይከፈለዋል። ወተት ያመጣበት ብቻ ማለት ነው። ወሩ ካለቀ በኋላ በሰላሳ ምናምን ከሆነ በኋላ ካለቀ በኋላ ትርፉ ሼር አለው ለራሱ ወተት ለሚያመጣው ምጥን ይሰጣል። የተለያዩ ነገሮች እርዳታ ከዚሁ ከራሱ ነው የሚመጣው። ማህበሩን ያገኛቸው ጥቅማ ጥቅሞች ከዚህ ነው የሚመጣው። አንድ ማህበር ለምሳሌ ወተት የሚያመጣ ማህበር ከዚህ ምን አገኛለሁ? ከሌላ ሰው ለምን ወተት አልሰጠም? ለነዚህ ለምን እሰጣለሁ? ምን አገኝበታለሁ? ካለ አንደኛ፣ ሌላ ቦታ ከሚሸጠው አስር ብር ደብል ይሰጣል። ወተት ስለሚያመጣ ብቻ ማለት ሌላ ነገር ሳይ የወተቱ ብር እንዳለው የወተቱ ብር ወሩ ሲደርስ የወተቱ ብር ተከፍሎትም እንደ ተጨማሪ እንደ ማበረታታ ምጥን የሚባል ምንዋል የተለያዩ መኖች ከብቶቹን ወተት እንዲሰጡት እንዲያደርግ ይሰጣቸዋል። እና ያው ወተት ይመጣል እኛ ጋር ሁሌም ወተት እንቀበላቸዋለን። ሲመጣ አልኮን አለ አልኮን አለ ባልኮን ቴስት እናደርጋለን ሁሌም ወተቱ ያደረ ነው አላደረም ምናምን የሚለውን ሁሉም አልኮን ያወጧል። ያደረ ነው የሚለውን ብቻ ውሀ ተጨምሯል አልተጨመረም ደግሞ ቴርሞሜትር አለ ላክቶ ሜትሮ አለች። እዚህ አሁን ወርታችን መመርመሪያችን ነው። ዛ ነው እዚህ አላመጣነውም። መመርመሪያው አለ። ውሀ መጨመር አለመጨመር እሱ ይናገራል። ምን ያክል ውሃ ፐርሰንት አለው ወተቱ፣ ምን ያክል ፋታ አለው፣ ምን ያክል እንትና አለው የሚለውን ያቺ ትናገራለች። ይሄ የሚናገር ወተቱ ያደረ ነው አላደረ ነው ይበጣጠሳ ላይ በጣጠሰ የሚለው ባልኮል ቼክ እናደርጋለን። ከነሱ ከተቀበልን በኋላ ለነሱ ደግሞ ወተት የሚያመጡባቸው እቃዎች በእነዚህ ነው፣ በጀርካን ምናምን ሳይሆን በእነዚህ ነው የሚያመጡት። በዚህ ነው የሚያመጡት። ይሄንን ዋነኛ ምክንያት የምንሰጥበት ዋነኛ ምክንያት በጀርካን እንዳያመጡ ያደረግንበት ምክንያት ጀርካን ላይ እጄታው ላይ ወተት ይገባል፣ ለማጠብ ምቹ አይደለም ምናምን ነገር አለ በሚለው ይሄ አስተማማኝነቱ መቶ ፐርሰንት ነው። ወተቱ ንጽህናውን ይጠብቀዋል አንደኛ ሁለተኛ ሁሌም እጅህን አስገብ እጃቸውን አስገብቶ ለማጠብ ይመቻል እንደሚታየው እጅ አስገብቶ ለማጠብ በጣም ምቹ እንደፈለገ አዙረ ማጠብ ይችላል በሙቁ በቀዝቃዛ እንደፈለገ መታጠብ ይችላል ንጽህናው የተጠበቀ ነው ማለት የእያንዳንዱ ማህበር ወተት የሚያመጣ ማህበር ይሄ እቃ ነው ወተት የሚያመጣ ማህበር እያንዳንዱ ይሄ እቃ ነው ወተት በዚህ እንጂ በሌላ እቃ ካመጣ መልስ ነው የምንለው በዚህ ብቻ ነው እንዲያመጡ የምንፈቅድላቸው በዚህ ነው የሚያመጡ ያመጣሉ እንቀበላለን ከሱ ከተቀበለን በኋላ ባልኮን ቴስት ቼክ እናደርጋለን። ካለፈ ያልፋል፣ ካላለፈ ከብቶቹ ሕክምና ይደረግላቸው ምናምን። ደግሞ አብዛኛው የምንቀበላቸው ሁሌም ዴይሊ የሚሰጡን ስለሆኑ አክቲቭ ናቸው። የተበላሸ ነገር እኛ ጋር አይደርስም። ሁሌም ቼክ ይደረጋል። ከተቀበልናቸው በኋላ ወደዚህ ኢንኩቤተር ወደዚህ ያለ ወደዚህኛው ማሽን ይገባል። ወደዚህኛው ማሽን የሚገባበት ዋነኛ ምክንያት ባክቴሪያዎችን ለመግደል ነው። ወደዚህኛው ማሽን ይገባል። ወተት ይገባል በ85 ሴንቲግሬድ ይሞቃል። በኃይለኛ 85 ሴንቲግሬድ ማለት ወተት ላይ ያሉ ጀርሞችን በአጠቃላይ ይገድላቸዋል። ያ የሆነበት ምክንያት ጀርሞች ከተለያዩ በሽታዎችን ለመግደል ነው። ይሄኛው የተሰራ ዋነኛ ምክንያቱ ያን ሁሉ ከገደለ በኋላ ወተት እንዴት ይረጋል? ጀርሞቹ ከሞት እንዴት ይረጋል ከተባለ የራሱ የሆነ የራሱ የሆነ ፕሮቲን የሚሰጥ ጀርም አለ። የራሳችን በላብራቶሪ ወጣ የራሱ የሆነ አለ የሚደረግ ማለት ነው። እዚህ ጋር በሰማንያ አምስት ከሞላ በኋላ ጀርሞቹ ከሞቱ በኋላ ወደዚህኛው ማሽን ያቀብሏል። የዚህኛው ማሽን ዋነኛ ዋነኛ አላማው የዚህኛው ዋነኛ ዓላማ ባክቴሪያዋን ለማስገባት ሴንትግሬዱን ማመቻቸት፣ ሁለተኛ የምትገባ ባክቴሪያ እንዳትሞት ሴንትግሬዱን ያመቻቸዋል። እዚህኛው ላይ ከተመቻቸ በኋላ ያችኛው ባክቴሪያ ትገባለች። እዚህኛው ላይ የምትገባው ባክቴሪያ ተመጣጥናት ምንም አይነት ጎጂ ባክቴሪያ የሌላ ጠቃሚ የሆነች ባክቴሪያ ናት። እንድትረጋሚ ያደርጋል። እሷ ናት እዚህኛው ውስጥ የምትገባው እዚህኛው እስከገባች በኋላ እሷኛው አርባ አምስት ከሆነ በኋላ እሷ ትገባለች። እሷ እንዲረጋ ታደርጓለች። ወቱን በሰዓቱ ይገባል። እዚህ ላይ ከገባ በኋላ እዚህ ጋር ኩባያዎች አሉ። እዚህኛው ላይ ኩባያ ይደረደራል። እዚህኛው ላይ ይቀዳል። እዚህኛው ላይ ከተቀዳ በኋላ ወደዚህ ይታሸጋል። ማሸጋ የራሱ ማሽን አለ። እዚህ ጋር የራሱ ማሽን አለ። እርጎ እየተደረገ የራሱ ማሽን አለ፣ ይታሸጋል። አሁን ማሸያ ሰዓት ስላልሆነ ነው ያላሳየዋችሁ። ወደ አምስት ሰዓት ወደ ስድስት ሰዓት እምልሻለሁ። ቀደም ብላችሁ የመጣችሁ፣ ታች እየተፈላ ወተት እየተሰበሰበ ነው ያለው። ይመጣል ወደዚ እዚህ ጋር ይታሸጋል። እዚህ ጋር ከታሸገ በኋላ ይሄኛው ኢንኩቤተር ነው። እዚ ጋ ኢንኩቤተር፣ አሁን እንደምታዩት ወተቱ ገብቷል። እዚህ ውስጥ የገባ ወተት አለ ው አለ። እዚ ጋር ታሽጎ ከገባ በኋላ አንድ እርጎ እዚ ጋር ስትገባ ወተት ሆኖ ነው ያለው። አሁን ወተቱ ወተት ሆኖ ነው ያለው። እርጎ ማለት ነው፣ ታሽጎ የመጣው እዚ ጋር ባክቴሪያ የሌለው ንጹህ፣ አስተማማኝ መቶ ፐርሰንት የሆነ እርጎ ብቻ ነው የሚታሸገው እዚ ጋር እዚህ ጋር ገና አልረጋም። ወተት ሆኖ እንዳለን ያለው የውባ ተደርጋበታለች ወተት ሆኖ እንደሆነ ነው ያለው። ይገባል ለአራት ሰዓት ዝግ ሆኖ ይቆያል። ማሽናችን ሴት ይደረጋል። አሁን ሰዓቱ ስላልሆነ ሴት ሚደረግበት ወተቱ ከሰበሰበ በኋላ አንድ ላይ ሲሞላ ነው ሴት ምናደረገው ይደረጋል። በአርባ አምስት ለአራት ሰዓት ይቆያል። በአርባ አምስት ሙቀቱ ማለት ነው። በአርባ አምስት ዲግሪ ሙቀት ለአራት ሰዓት ይቆያል። በቆየ ሰዓት ወተቱ ይረጋል። እንዳለ ይረጋል፣ ምርጥ እርጎ ሆኖ ይታያል። ቼክ ማድረጊያ መሃል ላይ ካለው አንድ ሰው እናወጣለን። ምን ጊዜ አንድ እርጎ ከፍተን ረግቷል፣ አረጋም፣ ምን አይነት ሁኔታ ነው ያለው፣ ጥራቱ ምን እንደሆነ ነው የሚለው አንድ አንድ እርጎ ይወጣ ነው፣ ቼክ እናደርጋለን። ቼክ ካደረግን በኋላ እርጎ ምርጥ ነው የሚሆን። አብዛኛው ጊዜ እኛ ጋር ምርጥ እርጎ ነው የምንሰራው፣ ጥራታችን የተረጋገጠ ነው። እናወጣለን ከጨረስን በኋላ አውጥተን ከጨረስን በኋላ ወደዚህ ፍሪጅ ይገባል። እንደሚታየው እዚህ ውስጥ ብዙ እርጎዎች አሉ። ታሽገው አስር አይተህ ተደርጎ ምርጥ ተደርገው የገቡ እርጎዎች አሉ። እዚህ ቅዝቃዜያቸውን ባራት ዲግሪ ሴንቲግሬድ እየተጠበቀ ነው። ምርጥ ሆነው ነው ያሉት። አሁን ዲግሪያቸው የተጠበቀ ነው። ኤክስፔሪየኑ ለ15 ቀን ይቆያል። እስከ 15 ቀን ድረስ ይቆያል። ዛሬ የተመረተው የዛሬ 15 ቀን እምንጠጣው እኮ ቴስቱ ያው ምንም አይነት ለውጥ የለውም። እስከ 15 ቀን ድረስ ባራት ዲግሪ ሴንቲግሬድ ጠብቆ ይቆያል ማለት ነው። ግና በደንብ ተረዳችሁ። ስለዚህ ስያሜው ምናልባት ሀንዛት ነው የሚለው ትሽሎሆት የይ ሎት ወይም ደግሞ የመጀመሪያ ማለት ነው። ብዙ ጊዜ የመጀመሪያውን የሚያገኘው ለት ዞ ይዘግ ሆ ትርጉሙ ብዙ ነው፣ ግን ደግሞ የመጀመሪያ እንደሆነ ሁሉም ሰው መረዳት አለበት። ከዛ ባለፈ አንድ ሰው ዛሬ ቁርስ ልብላ ቢል ቁርስ ቤት ሄዶ ቢያንስ እስከ መቶ አርባ ብር ያወጣል። እዚህ ግን አንዷ ሰባብር ናት። ሁለት ዳቦ ቢበላ በዘጠና ብር ቁርስ በርቶ በደንብ ጠግቦ ይሄዳል ማለት ነው። ብልጽ ነው አይደል? ከዛ በኋላ ተሰብስቦ በአሁኑ ባያችሁት ትልቅ እንትን ይሆናል። አሁን ቤት ላይ ወተት ስንት ቀን ኖርማል ቀን ነው ይቆያል? ሶስት ቀን ቢበዛ ነው አይደል? ቀን ሁለት ቀን ነው ማክሲሙም ማለት ከነ ባክቴሪያው ማለት ነው። ግን ይሄ ያለ ባክቴሪያ 15 ቀን ቆየ ማለት አሰብ፣ እስከ አዲስ አበባ መውሰድ ይቻላል፣ እስከ ወራቤ መውሰድ ይቻላል፣ አንጠልጥላችሁ ማለት ነው። ስለዚህ በኋላ ያው በደንብ የተሰራ ነው። ስትንቀሳቀሱ ለቤትም እያስታውቃችሁ መውሰድ አለባችሁ ነው። እኔ በጣም ቅርብ ጊዜ ነው ተጀመረ። ስለዚህ ይሄን ለማሳየት መንገድ ትክክለኛ ዋናው እናንተ ታስፈልጋላችሁ። ዛሬ ያው ማሸግ ጀመረ። ከዛ በኋላ ማማዋል ሰው በዚህ ክረምቱ መኖ ነው ወጥከል ይችላል። ከመኖ መጀመር አለባቸው። መኖ አልታችሁ ደግሞ ወደት ወዴት መሄድ አለባችሁ? ወደ ዝርያ መሄድ አለባችሁ። ይሄ የእናንተ ወተት ከሌለ ዋጋ የለም። በጣም ወተቱ በጨመረ ቁጥር እስከማማ ድረስ ነው የምትሄድ። ይሄ እናንተ ጋር ወተት ካለ በየቀበሌው አምጣችሁ ለታምጡ ወተት ካለ እስከዚያ ድረስ ማብሩ ይሄዳል ይሄዳል። የተዘጋ ማይደለም። እስከ አንድ ሺህ አባል አባት ሲመጣ እየጨመረ እየጨመረ እየጨመረ ነው የሚሄደው ማለት ነው። ስለዚህ እናንተ ሁለት ነገር ይዛችሁ ትሄዳላችሁ ማለት ነው። በክረምቱ መኖ ማልማት፣ ዝርያ ላይ ቀበሌው ላይ ዝርያ ነው ማሻሻል፣ ወተት ወተት ከተማ በማቅረቡ ይህን ተሊኮ ይዛችሁ ነው የምትሄዱት ማለት ነው። ተሊኮ አለ